ጆሮ ተምችን ደውሎ ቀስቅሶ ከእንቅልፉ የጠራው ቁርስ እንብላ ሊለው መስሎት ነበረ። እና ሲመጣ እንዲምንሽ ነው በጠዋት የቀሰቀሰህ ከእንቅልፍ ያስመጣ ምን ተፈጥሮ ነው ሲለው፣ ቁርስ ለተጋብዘኝ ነው ምናምን ሲለው፣ እኔ ከየት አምጥቼ ነው እመላው ያለው ከአንተ ጋር ነው እንጂ እኔማ ከየት አመጣለሁ ሲል ይጠይቀዋል። እናም ጆሮ ተምችን እኔ ምልህ ባለፈው የሰጠኝን ብር ኬት ነው ያመጣኸው? ሲለው ሰርቼ አለው ኬኩ፣ ኬትን የሰራኸው መቼ ነው የምትሰራው? አንተ ከመቼ ወዲህ ነው ሰርተህ ያጠራቀምከው? ሲለው ሰርቼ ነው አልኩህ፣ ሰርቼ ነው እዩልህ። ምንም ወሬ አልፈልግም፣ ቀጥታውን ንገረኝ ሲለው እኔ ነገርኩ፣ በቃ ይለዋል። ከዚህ ውጭ መልስ የለኝም። ኬት ላመጣ እችላለሁ፣ ሰርቼ ያጠራቀምኩት ብር ነው በአጋጣሚ እንደ አባቴ ስላየኋቸው ስላሳዘኑ ነው እየሰጠው ብሩ እንድታሳክሟቸው ይለዋል። ተምቹም አልተዋጠለትምና፣ በአጋጣሚ ሀና ደወለችለት ስደውልለት "ሄሎ" አለና ሀንዬ፣ እሺ መጣው ብሎ ስልኩን ዘጋ ይልህ ተምቹ። እኔ እናንተ እንዲህ በቀላሉ አንላቀቅም፣ እመለቅ እንዳይመስል ብሎት ጥሎት ሄደ ተምቹ። ግን ያ ብር የሀናን መስቀልና ፎቶ ሰርቆ የተሰጠው ቅድመ ክፍያ ነበረ። ተምቹ እነ ሀና ቤት ውስጥ ገብቶ የሀና መስቀልና ፎቶን እየፈለገ ቤት እያተራመሰ ነው። ግን ማንም ስላልደረሰበት፣ ቁም ሳጥን ልብስ አልቀረውም አውጥቶ አንድ ባንድ ሲበረብር ሳጥን ከሳጥን ይህና ልብስ ሲያራግፈው መስቀሉን ወደቀለትና አገኘ። ደስ እያለው መስቀሏን አንስቶ ኪስ ውስጥ ከተተ። ፍራሹንም ሲገለብጥ መጽሐፍ አገኘና ከመጽሐፉ ውስጥ ሲያገላብጥ ፎቶውንም አገኘ። እጅግ ደስ አለው። የመነቃቀራቸውን እቃዎች ቦታ ቦታ መልሶ ተሸፋፍኖ ተመልሶ የፈለጋቸውን እቃዎች ይዞ ወጣ። ተመልሶ ገባና የመነቀረውን ፍራሽ አላነጠፈውም ነበረ። ከዛ ተመልሶ መቶ ፍራሹን አንጥፎ እንደነበረ አድርጎ ከዛ ሳጥን ውስጥ ያወጣቸውንም ልብሶች ቦታ ቦታቸው መለሰና ከዛም ወቶ ሄደ ሳያስነቃ። ከዛም ቁጭ ብሎ እሱ ተመዛው ቦታው ነበረና ብሮ እንግዲህ ምንም ማድረግ አልችልም። ይቅርታ ወንድሜ፣ አባባ ባላወቁት መንገድ እኔ ግን ትልቅ ፋውል ሰርቻቸዋለሁ። ለዛም ነው ምንም ማድረግ አልችልም። እንግዲህ ይቅርታ አድርጉልኝ እያለ የጸለየ ሲጋራውን እያጨሰ ቁጭ ብሏል። አባባ ቤት ቁጭ ብለው፣ አሴር ሲሄድ እሳቸው ቁጭ ብለዋል። አባባ ደህና አደሩ አባባ ሲላቸው እንዴ ዱብ ዱብ እያሉ ነው አለና እግዚአብሔር ይመስገን ልጄ እንዴት አደርክ ቆየህብኝ እኮ አሉት እንዴት አደሩ ሲላቸው አይ ልጅ ያዳሬን ነገር እንኳን ተወው አሉና ምን ነው አሞታደረ እንዴ አባባ ሲላቸው አይ እኔንስ አላመመኝም ልጄ አሉት እና ታዲያ ምንድን ነው ሀንዬ ቁጭ ብላ ሳተኛን ያደረችው ሲሉ ነገሩት። እንዴ ምን ነው? ምኑና ነው ያልተኛችው? አላቸው። እኔ ምን አውቃለሁ ልጄ፣ አላወቅኩም አሉ። እና አመማት? እንዴት አዳ አባባ ሲላቸው፣ አይ ልጄ፣ ማመምስ ያመማት አይመስለኝም፣ ግን ዝም ብሎ የሚያስጨንቃት ነገር አለ። ለምን እንደሆነ አላወቅኩም ሲሉ መለሱለት። እና ታዲያ ካላመማት ሌላ ምን ሊሆን ምን ሊሆን ይችላል? ሲላቸው አላወቅኩም ልጄ፣ ምናልባት ይህንን ለእኔ መታከሜ ገንዘብ ስታመጣ ያልሆነ ቦታ ገብታ እንዳይሆን ፈራው ሲሉ መለሱለት። ማለት ደግሞስ ምን ውስጥ ልትገባ ትችላለች አባባ ሲል መለሰላቸው። እንጃ እንጃ ብቻ ልጄ ሁኔታዋን ሳየው ምንም ደስ አላለኝም ይሉታል እንዴ ምን ነው እኔንም እያስጨነቁኝ ነው አባባ ምንድን ነው እሱ የሚጠረጠሩት ነገር ካለ እስኪ ንገሩኝ አላወኩም ልጄ ምናልባት ወንድም አታሏት እንዳይሆን ብዬ ፈራው ምክንያቱም ይህን ሁሉ ገንዘብ ከየት ልታመጣው ትችላለች ሲሉ ነገሩት በስመ አብ ወወልድ ወመንፈስ ቅዱስ አባባ ሀና ና ያቆት ምና ነው ኧረ እንደዚ አታረግም እሷ ይላቸዋል አይ ልጄ ይሄ መሽ ጠፍቶኝ ግራ ቢገባኝ እኮ ነው ይሉታል በፍጹም አባባ ሀና ይሄን አታደርግም ሀና እንደዚህ አይነት ውስጥ የምትገባ አይነት ሴት አይደለችም ዝም ብሎ ነው የሚጨነቁት ታዲያ ልጅ ከየት አመጣችሁ ይሄ ሁሉ ገንዘብ አይ አባባ ኬት እንዳመጣችሁ አላውቅም ሀና ግን እርስዎን ለማሳከም ብላ እንደዚህ አይነት ነገር ውስጥ እንደማትገባ ጠንቀቂ አውቃለሁ፣ ይላቸዋል። እንደሱ ካልሆነ ታዲያ ልጅ ጭንቀቱ ኬት የመጣ ነው ይሉታል። አላውቅም ለምን እንደምትጨነቀ ግን አሁን ዝም ብለው ተነሱና እንሂድ ሳይረፍድ፣ ይዛቸውና ስላለችኝ ይዤዎት ሊድ ተነሱ አለና፣ እሺ ልጄ አለና ተነስተው አይ ይሄ መርፌ ደግሞ ገና ሳስበው ነው የሚያመኝ ልጄ እያሉ እሱም እያፌዘባቸው ወጥተው ሄዱ። ከዛ ጆሮም አባባን ይዟቸው ወደ ሐኪም ቤት ሄደ። ሀናም ተነስታ ስራዋን ሰላም ስለተተካችላት ሄደች። የሀና ሰሬም ስትወጣ ልጇ መጣችና እንደው ልጄ ጠብቂም በይ ቁርስሽን እየበላሽ ስትላት፣ ርግብም ፎቶዋን እያየች ርንድው አሁን እኔና ይቺ ድንቢጥ ምናችን ነው የሚመሳሰለው? እር እነዚህ ሰዎችማ ምንም ነገር አያውቁም፣ ጎበጎች ናቸው እያለች ለባዩሽ ደወለችላትና አክስቴ እንዴት ነሽ? ደህና ነሽ? ስትላት ደህና ነኝ አለው ትላታለች። አባባም መርፌ ተወግተው ሲመጡ እህር እንዶ ይሄ መርፌ እንደ ታፋይን አሞኛል እያሉ ቁጭ ሲሉ አመለጣቸውና ሲወድቁ ውይ አባባ ምን ነው ምን ሆኑ አመሞት እንደ ሲላቸው ተወኝ እስኪ ይሄ የተወጋሁት መርፌ ነው ሲላቸው እየሳቀ አባባ መርፌ አይደለም ለመርፌ እንደዚህ ሆናሉ ሲላቸው እሱም እየሳቀ እንዴ አባባ አረልሽ ተወኝ ይሄ በግራ ጎኔ ወጋኝማ መርፌ ሳይሆን ጦር ነው እንደ ጦር ነው የሚወጋው ልጄ ዶክተር አይደለም ይሄ በጣም ጨካኝ ዶክተር ነው እያለ ይነግሩታል። ጆሮም ኧረ በስመ አብ እንደ አባባ ግን የእውነት እያም አሞት ነው ሲለች፣ አዎ እኔ በጣም ነው የሚገርመው፣ በጣም ጨካኝ ዶክተር ነው። ብታየው እኮ መቶ ወግቶኝ ውልቅ ብሎ ነው የሄደው። እንዶ ቢቸግረኝ ደም የሚፈሰሰ መስሎኝ ሱሪን ገለጥ አድርጌ ሳየው ምንም የለም ሲሉ እሱ ግን ይስቅባቸው ነበር። አይዞት አባባ እያለ እያፌዘባቸው፣ እኔ እስካሁን ከደሴ እስከ አዲስ አበባ ሲወጉኝ የነበሩት ዶክተሮች እያሳሳቁ ነበረ። ይሄኛው ግን ለየት ያለ ዶክተር ነው።